እትላት የነበርከው ንቴት አሁን ወጃ የምትለው ምን አስበህ ነው? እኔ ያሳለፍኩትን ፈተና ላይ እኔ ያሳለፍኩትን ስቃ ላይ ይ እስተዛሬ እኔ እኮ ግራ ግብት የሚለኝ እንደዚህ ፎቶ ስትነሳ ካርማ ማለት ነው። አሁን ፍቅር ያዘኝ፣ ፍቅር ይዞኛል ሲላት፣ እውነቱን ሲነግራት፣ ሲጀመር ልጁ ራሱ አክት እያረገ ያለው ፍቅር እንደያዘው ሰው ነው። ስለዚህ ጥፋቱ ይሷ እንጂ ይሱ አይደለም። ማፍቀር መብቱ ነው። አሰላሙ ዐለይኩም ወራህመቱላ ወበረካቱ። ሰላም ድና እሷ አበሻዊ ቤተሰቦች እንዴት ናችሁ ልኝ? ደህና ናችሁ ያለ አልሐምድሊላህ። እስኪ ዛሬ በእነሱ ቪዲዮ ያላያችሁን ካላችሁ እስኪ አብረን እንመልከት ማለት ነው፣ የነሱ ፊልም ቪዲዮ ማለት ነው። እንግዲህ እንደምታወት አንዋር እንግዲህ አፈቅረሽ አለሁ ብሏታል ማለት ነው። በነገራችን ላይ አላፈቅረሽም ቢል ነበር የሚገርመኝ ማለት ነው። ምክንያቱም ከእሱ ጋር እያሳለፉ ያሉ ነገሮች ልክ እንደ ፍቅረኛሞች የሚያደርጉትን ነው ማለት ነው። ሁለተኛ ደግሞ አንቺ ብዙ ነገር አስተምረሻል። ስንቴስ ላይ መተሻል ብዙ ነገር ሆነሻል። ስለዚህ እንዴት መቶልሽ በእንዴት ወዴት እንደሄድሽ አላቅም። አንደኛ አኗር ገና ነው ገና ልጅ ነው ብዬ ነው የማስበው ማለት ነው ማለት አሁን ላይ ትዳሩን የሚያስበው ይመስለኝ ፍቅር ምናምን እንጂ ማለት ነው። አንቺ ደግሞ ብዙ ነገር አሳለፈሻል ከህይወትሽ ካሳለፍሽ ህይወታሽ ብዙ ነገሮች ስላሳለፍሽ ያ ነገር ደግሞ እኔ ላንቺ አኗር ጋር ብዙ ምን ትራይለኝ ማለት ነው። ለምን መሰላችሁ እና ምን መሰላችሁ ተመልካቾች ማለት ነው። ስለዚህ አንቺንም የሚያስፈልግሽ ልክ እንዳንቺ ብዙ ነገሮችን ያሳለፈ ገብቶሻላ ብዙ ነገሮችን ያሳለፈ ውጣ ወረዶችን ያየ በቃ ኃላፊነቱን መሸከም የሚችል ነው መሆን ያለበት። አሁን ይሄ ልጅ ገና ነው። እኔ ትንሽ ብኝ ነው ብዬ ባልልም፣ ግን ትዳር ውስጥ ገብቶ ኃላፊነት ይችላሉ እሱን አላውቅም። ገባችዋ ግን ከሚባለው አንጻር ደግሞ እሷ ብዙ ችግሮች ካሳለፈሽ አንጻር ይሄ እንትን ነው ብዬ አልልም። ለምን ትዳር ዕቃ ዕቃ ጨዋታ የለማ። አይተዋለች እሷም በጣም ብዙ ሮዶች አይታበታል። ስለዚህ ከዛ ነገር እኛ አንዳንዶቻችን ያለፈው ስህተታችን ያለፈው ህይወታችን ለወደፊት ትምህርት ነው መሆን ያለበት። እዛው ላይ መልሰን መገኘት የለብንም። በቶፊቅ ማየታችዋል ማለት ነው። ብዙ ተብላለች እና ውዲ ተመልካቾቼ እስኪ ቪዲዮውን አብረን እንመለከታለን ማለት ነው። በጥፊም በመምታትሽ አግባብ አይደለም፣ እንደኔ አግባብ አይደለም። እስኪ ቪዲዮውን አይተን እንመለስ ማለት ነው ወዲ እኔ ስለ እሱ እኮ አይመለከተኝም። ካልተመለከተም አይመለከትን ነገር ባታወራኝ ስለሌላ ነገር እራስሽን እንደምን ነው የምታይው እያልከኝ ነው። አሁንም ቢሆን ራስሽን በጣም ከፍ አድርገሽ ነው የምታይው። ያ ደግሞ አይጠቅምሽም እንደ ሰው እራስሽን እንደ ሰው ዝቅ አድርገሽ እና ዝቅ አድርጌ በቃ ማፍቀር አለብኝ መጃጃል አለብኝ ላለሽእ አፍቅሬ በግድ አላልኩሽም። ያልተኛ ሁነን ነው መለያየት የነበረበት ግን ላስጠንቅቅሻለሁ መቼ ይወቅሽ አ አንደኛ ደግሞ ለእሱ እንዴት ቢያስብ ነው እንደዚህ ነገር ሊለኝ ይችላል ማለት የሆነ ፕራክቲስ በቃ ውስጤ ሀፋ። በጣም ነው የተናደድኩበት፣ በጣም ነው ያዘንኩበት። ምክንያቱም እኔ በአሁኑ ታይም ላይ እንደዚህ አይነት ነገር ፍቅር ፍቅር ምናምን ማስብ ልጅ አይደለሁም። በቃ አሪፍ ራሴን ጠብቄ ክብሬን አስጠብቄ ጠንካራ ሴት ሆኜ ሰርቼ መለወጥ ነው እንጂ ፈልግ እንደ ራሽን እንደምንድ ነው የምታየው? እራስን ዝቅ አድርጊ፣ እና ታዲያ አፍቅር ያለው እንደዚህ እንደዚህ አለ ነው ያለው። ሁለተኛ ደርስ ብኝ አልፈልግም ማንም ሰው። በነገራችን ላይ እንደዚህ እንደዚህ ኩናችሁ ጊዜ እያሳለፋችሁ እሱ እንግዲህ ከሌላ ሰው ጋር ጊዜውን ካሳለፈ ከአንቺ ጋር ካሳለፈ ጊዜውን ከሰጠሽ፣ ጊዜ እኮ በነገራችን ላይ ጊዜ ማለት እኮ የሆነ እንደ አንድ ሰው እኮ ጊዜውን የሚሰጠው እኮ ለሚወደው ሰው ነው። ጊዜ እኮ ቀላል አይደለም። ገባሽ ጩ ገባሽ ማለት ይሄ ልጅ ጊዜ እየሰጠሽ ስንት ነገር እያረገለሽ አንቺ እንደቀላል አይተሽዋ፣ ያለፈቅረ ምናምን አይባልም። ምክንያቱም ከመጀመሪያው ራስ ሻበላሽ ተሽ ራስሽ ወይስ በፍቅር ብዙ ነገር መስዋዕትነት ከፍለሽ ያን ኩሉ ኢቭን ራሱ ከምንኖርበት ሀገር ከውጭ ሀገር ላይ አሪፍ ቦታ እየኖርሽ እያለ ከዛ ተነስተሽ ራሱ ማለት ነው አገር ገብተሽ አይተሽዋል፣ ለፍቅር ብለሽ ማለት ነው አገር ትረስልሻል። እንኳን ይሄ ልጅ እዛው አብረሽው እያለሽ ጊዜውን እያሳብራችሁ ጊዜያችሁን እያሳለፋችሁ ፍቅር አይዘውም ማለት ማለት ነው ዘበት እኮ ነው ይዘዋል ወንድ ነው እንዴ ሰው ነው እሱም ስለዚህ እሱ ገና ነው ህይወትን አላሳለፈም። እስካሁን ድረስ ያሳለፈው ነገር ስለሌለ አንቺ ደግሞ ብዙ ህይወቶችን አሳልፈሻል ውጣ ውረዶችን አይተሻል ችግር መከራ ምናምን ያንን ነገር ስላየሽ አንቺ ደግሞ በቃ እነዚያን ነገሮች ያየ ለሁሉም ነገር ለወደፊት መሆን ያለበት ያ ነው ማለት ነው። ስለዚህ እንዴኔ እንዴኔ ከድሮ ማጥፍ ተሸዋል፣ ግን ከዚህ ስሜት ደግሞ እንድወጣ ማድረግ ያለብሽ ደግሞ አንቺ ራስሽ ነሽ። ምክንያቱም መጀመሪያ ቀርበሽ አበላሽሽ ሁሉ አንቺ ነሽ እንጂ ሌላ አይደለም። መጀመሪያ ፍቅር ሻለ ምናብ እየተባለ በአንዳንዴ ፍቅር ጅል ነው። በቀልድ የተጀመረው ነገር ምሮ ላይ ሄዶ ነው የሚቀመጠው ማለት ነው። ይሄ ልጅ መጀመሪያ ራሱ ተዋወቁ አይታችሁ ከሆነ ወደታች ቪዲዮዋቸውን አፈቅረሻለሁ በጣም ማፈቅራት በጣም ማወደት ምን ምን እያለ ነበር ያን። ነገር ግን አሁን ምር አድርጎ ታረፈ። የበፊቱ ቃል ነበር አሁን ልጅ ያስታውቅበት እራሱ ምር የምር እንዳፈቀራት ማለት ነው። ይሄም እንግዲህ ሶፊ እንግዲህ አንቺ ታውቂያለሽ። ግን እንደኛ እንደኛ ኮሜንታተሮች ደግሞ ማለት ነው ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ሲቀጥል ሲቀጣጥል ማለት ነው። እናንተ እያሰባችሁ ኮመቱ። ምን አስባችሁ ነው እሷ ቤት የምትቆምቱ? ሰው ኧረተው የምር ግፍ ነው ግፍ ነው። እየተሳሰብ ነው ማለት ነው። እና ላችዋለሁኝ እንደዛ ነው ማለት ነው። እንደዛ ነው። እና ስለዚህ ላይክ ሻር ሰብስክራይብ አድርጉ አይከፈልበትም። እና አንቺ አንቺ እረስሽ ማለት ነው። አንቺ እረስሽ ለምንድን ነው ነጭ ምን ትላለች? ያውና እንጂ እንደሽ ተቀምጠሽ ምታይ እስኪ ላይ ታረጊ ሻርም አርጊ። እሰይ ማማ ወይ ዲግበይ ምን ዲግበይ ምን ትላለች? አልሙሂም ውድ ተመልካቾቼ ስላዳመጣችሁ ነው ያመሰግናለሁ። በነገራችን ላይ በእነ ሶፊ ላይ ተናድጃለሁ፣ በተለይ ሶፊ ላይ ተናድጀባታለሁ። ለምን እንዴት አፈቀርከኝ ብሎ ጓገጭ ማለቱ ምክንያቱም ስህተት አይደለም። ይሄ ስጅምር የሚጠበቅ ነገር ነው። እንደሚላስም ደግሞ እርግጠኛ ነው። ሹር በቃ ነው ያቅ ነበር ማለት። ስለዚህ ፍቅር ነው። ተረጅው አለልሽም። ተረጅው ግን ተፈቅር እንዲወጣ ምናምን አደርጊው። ለምን አሁንም ይህን ህይወት ተደገምሽው? የባለፈው ህይወት ነው የሚደገምብሽ፣ እና ሌላ ማትወጩ ጣጣ ውስጥ ትገቢያለሽ። በተረፈ ሰላም ሁኖልኝ። ባይ ባይ።